ህዝቅኤል ጥላውን በዲቦራ ፋውንዴሽን ትምህርትና የክሎት ስልጠናን እየተከታተለ ይገኛል። የትምህርትና ስልጠና ማዕከሉ ከሚሰጣቸው ተግባር ተኮር ስልጠናዎች ውስጥ አንዱ በሆነው ግብርና ደግሞ የተለየ ዝንባሌውን እያዳበረ ይገኛል። መጀመሪያ እርሻ ገባለን፣ ሰራለን። ገዛ ውሃ መጠጣት አለበት። ገዛ መሰባሰብ አለብን። ከዛ ልጋዴ ማስጫጠር አለብን። ቲማቲም፣ ጎመን፣ ቆስጣ፣ ቃሪያ ሰላጣ ፖሶለ የቤታችን ገቢያችን በሙሉ ሰራለን። እንደ ስቄል ያሉ የዳውን ሲንድረም ህመም ያለባቸው ታዳጊዎች በእለት ተዕለት የማዕከሉ ቆይታቸው የጓሮ አትክልቶችን እንዲያለሙ እየተደረገ ይገኛል። እንዲያለው ስልጠና የተማሪዎቹን አቅም ከማዳበር ባሻገር ምርታማነትን መጨመሩ ነው የሚነሳው። ልጆቹ ከቤት እንደመጡ የባንዲራ ስነ ስርዓት አለ። እሱን ከጨረሱ በኋላ ፀሐዩ ልጆቹ እንዳይጎዳቸው ፀሐዩ ሳይበረታ ወደ እርሻ ነው የሚወጡት፣ ወደ ጋርደኒንግ ክፍል። ከዚህ ጋር ከመጡ በኋላ እንደምታዩት ውሃ ያጠጣሉ፣ ውሃውን ያጠጣሉ፣ ይኮተኩታሉ። ከዛ ደግሞ ፍግ አለ፣ የከብቶች ፍግ አለ። እሱም ፍጉን ያስታቅፋሉ፣ እያስታቀፉ በደንብ ብቁ ይሆናሉ። ልጆቹ ጠዋት ነው፣ ቢያንስ እስከ አራት ሰዓት ድረስ ነው ይህን የሚጨርሱት። ምክንያቱም ፀሐዩ እንዳይጎዳቸውና ለግብርናውም ጥሩ አይደለም። እንደዛ እናደርጋለን። ከዚህ ከገቡ በኋላ ደግሞ ወደ ቲዮሪው እንገባለን። ከ2016 ጀምሮ በፊልድ ላይ ወይ ደግሞ በግቢ ውስጥ ባለው ለግብርና በተዘጋጀው ቦታ ላይ የተለያየ ምርቶችን አምርተው አሳይተውናል። ዘንድሮ ለምሳሌ ጎመን፣ ቆስጣ፣ ቲማቲም፣ ቃሪያ እየተመረቱ ነው። ከዚህም ባለፈ የረጅም እቅድን ግንዛቤ ውስጥ ባስገባ ግቢ ውስጥ የተለያየ ፍራፍሬ ሊሰጡ የሚችሉ እንደ ማንጎ፣ ብርቱካን እነሱን ተክለው እየተንከባከቡ ነው ማለት ነው። ዋናው ልጆቹ በቀላሉ ራሳቸውን መመገብ የሚችሉ በቀላሉ ቤተሰቦቻቸውን መርዳት የሚችሉ በቀላሉ በሀገሪቷ ውስጥ እየተንቀሳቀሰ ወይ ደግሞ እየተራመደ ያለውን የግብርና ከተማ እንዲደግፉ ታልሞ የተደረገ ነው። በሀገር አቀፍ ደረጃ የተያዘው ምግቤን ከጓሮዬ ንቅናቄ በዲቦራ ፋውንዴሽን እየተገለጠ ይገኛል። በፋውንዴሽኑ የትምህርትና ስልጠና ማዕከል ለተማሪዎቹ ከቀለም ትምህርት የተሻገረ የመቻል ስሜትን በተግባር የገለጠ መራግብር ተፈጥሯል። ምርቶቹን ለአቅመ ደካሞች የመለገስ አለፍ ሲልም ለገበያ የማቅረብ ትሩፋቶችንም ይዞ መጥቷል። የከተማ ግብርና የሚባለውን ነገር እነሱ በደንብ እንዲሰሩና እንዳከናውኑ በግቢያቸው ውስጥ እነዚህ ነገሮች ከዛ በተረፈ ደግሞ እንግዲህ ክላስ ውስጥ ፌስ ቱ ፌስ ትምህርት ይሰጣቸዋል። ፌስ ቱ ፌስ ትምህርት በሚሰጣቸው ጊዜ የግብርና ዋና ጽንሰ ሀሳቦችን በደንብ ይረዳሉ። ይህን ከተረዱ በኋላ ደግሞ ያው ወደ ስራ ነው። ወደ ስራ ገብተው ራሳቸውን እንዲችሉ ነገ ላይ በግብርናው ላይ ተሰማርተው ራሳቸውን እንዲችሉና ቤተሰብ የሚረዱበት አጋጣሚ እንዲፈጠር ይደረጋል ማለት ነው። ድንች አምርተናል። ይህን ድንች በብዙ ምርት አምርተን ወደ ገበያ አውጥተን ሽጠናል። ለገበያ ምርት እና ደግሞ ወላጆችም ወስደዋል። መሰል ተግባር ተኮር ስልጠናዎች ዳውን ሲንድረም ላለባቸው ታዳጊዎች የሚኖራቸው ፋይዳ ላቅ ያለ በመሆኑ በልዩ ትኩረት ሊሰራበት እንደሚገባ ተጠቁሟል። በቀጣይም ልምምዱን በማጠናከር ምርታማነቱን በማሳደግ በዚህም ልጆቻቸውን በተቋሙ ለሚያስተምሩ ወላጆች መደጎሚያ፣ ለሰልጣኝ ተማሪዎቹ ለታቀደው የምግብ ፕሮግራምም ግብዓት ለማድረግ እየተሰራ ይገኛል ተብሏል ለምግብ ግብአት የሚሆኑትን እዚሁ ግቢ ውስጥ ለማምረት በሚያስችል መልኩ ነው። ሌላኛው ደግሞ በአካዳሚው ውስጥ ያሉ የተማሪው የትምህርት ቤቱ ማህበረሰብ፣ የተማሪ ወላጆች አንዳንዶቹ ያን ያህል ራሳቸውን መደጎም የማይችሉ ስለሆኑ ከምናመርተው ምርት ትንሽም ቢሆን የእነሱን ህይወት የእነሱን ኑሮ ለማቅለል ወይ ደግሞ ለመደጎም የታሰበ የታለመ ነገር ነው ማለት ነው። ይሄ ብቻም አይደለም፣ በሰፊው ነው እቅዱ። እንግዲህ በአሁኑ ጊዜ ተቀጣሪዎች ያን ያህል በመስሪያ ቤታቸው የሚከፈላቸው ደሞዝ በቂ ላይሆን ይችላል። እዚህ ያሉ ሰራተኞች ሰራተኛም ሆነው ወላጆች ይሆኑ አሉ፣ እኛ ጋር ማለት ነው። እነሱንም ለመደጎም የታሰበ ሰፋ ያለ እቅድን የያዘ ነው ማለት ነው።